እጅ በዶሮ ማምሻውን ነው ዝናብ ያረሰረሰው የሰፈራችን ኮብልስቶን መንገድ በጥንቃቄ እየረገጥኩ ወደ ቤት አዘግማል። በረገጥኩኝ ቁጥር በድንጋዮቹ መሀል ዘንቦ አባራቱ ስለሆነ ይበርዳል። ፊጭ ፊጭ እያደረኩኝ መራመዴን ስቀጥል ከዚህ በፊት አይቼ በማላቀው ብዛት በመንገዴ ላይ ከሰል አቀጣጥለው በቆሎ ጠብሰው በተርታ ተሰድረው ገበያ የሚጠብቁ ሶስት ሴቶችን አየሁ። የመጀመሪያዋ ወጣት ቢጤ ናት። አጠገቧ ከባድ ዝናብ ያዘመመው ወልጋዳ ዣንጥላና ኩርምት ብሎ የተቀመጠ ህፃን ይታየኛል። ከእርሷ ቀጥሎ ያሉት ሴቶች ሌጣቸውን ናቸው። ከእርሷ መግዛት መረጡና ስደርስ እናት በቆሎ ሲጭኝ አልኩ። አንዴ እሳቱን ከተንተረከከው ከሰል ምድጃ ዙሪያ አልቆላቸው የተቀመጡ ሶስት ሴቶች በቆሏቸውን ከዚህ ደግሞ ህፃኑ ልጅ አፈራሩ ያየው ከብርድ የማያስጠል ቡትቶ ቢጤ ለብሷል። ክሳቱ የሚያሳቅቅ የፊቱ መገርጣት አንጀት የሚያንሰፈስፍ ልጅ ነው። ሲርበው የከረመ ይመስላል። የቱን ላርግልሽ አለችኝ። የቱ ይሻላል? ይችኛዋ ቆንጆ ናት፣ በደንብ በስላለች፣ ግን አላረረችም። አየሽ? አለችኝ አንዷን በቆሎ መሬት ላይ ከሽፋን ከተቀመጡ ጥሬ በቆሎዎች ገንጥላ ባመጣችው ሽፋን ጥቅልል አድርጋ ልታሳየኝ እየሞከረች ተቀበልኳት። ስንት ነው አልኩ ልጁን በተለይ አይኖቹን ሰርቄ እያየሁ። ከርታታ አይኖቹ ልገዛው የተቀበልኩትን በቆሎ ላይ ናቸው። ሁኔታው ያሳብቃል፣ ማሙሽ በጣም እርቦታል። ስድስት ብር አለችኝ። እሺ ሁለት ስጭኝ አልኩና አስራ ሁለት ብር አውጥቼ ሰጠዋት። ሌላ ቆንጆ ነው ያለችውን መረጠችና ልትሰጠኝ ስጠቀልል ወደ ልጁ ዞርኩ አንደኛው በቆሎ ሊሰጠው ጎንበስ ሲል ከደረስኩ ጀምሮ አይኑን ከኔ ላይ ያልነቀለው ልጅ ባልጠበቅኩት ፍጥነት ፍንጥር ብሎ ተነሳ። አሁን ያነበብኩላችሁ ማታ ማታ የሚለው የሕይወት እምሻው መጽሐፍ ነው። ሙሉ ትረካውን በስሙ ኦዲዮ ቡክስ ማግኘት ትችላላችሁ።